የሚያስጠላኝ ውድና የተከበራችሁ የፖዚቲቭ ተከታታዮች በያላችሁበት ያለም ዳርቻ ሰላማችሁ ይብዛ ብያለሁኝ። ፖዚቲቭ ስትከታተው ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ቻናሌን ላይክ አድርጉልኝ፣ ምክንያቱም ቻናሌ እይታ የለውም። ብዙ ጊዜ የምሰራቸው ቪዲዮዎች ሰው ጋር እየደረሱ አይደለም። ላይፍም ስገባ ሰው ጋር እየደረሰልኝ አይደለም እና ላይክ ብታደርጉልኝ፣ ያው ማየታችሁ ካልቀረ ላይክ አድርጉልኝ። ሌላው ዛሬ እንግዲህ የመጣሁት በተለይ ሳኡዲ አረቢያ ለምትኖሩ እህቶች ኢቃማ የማሰራት ወይም ደግሞ ምህረት አዋጁ እንደ አዲስ ተጀምሯል እንደ አዲስ ተጨምሯል። ቀንም ድጋሜ ለስድስት ወር ተፈቅደዋል ማለት ነው። ስለዚህ ድጋሜ ለስድስት ወር ተፈቀደ ማለት በተለይ ኢቃማ ለማሰራት የምትፈልጉ እህቶቼ ወንድሞችም ጭምር ብዙ ወንድሞቻችንም እያሰሩ ነው። ብዙ እህቶቻችን እያሰሩ ነው። ስለዚህ ኢቃማ ለማሰራት የምትፈልጉ እህቶች ወንድሞች እንኳን ደስ ያላችሁ። ያው ትንሽ ቅራማ ያለባችሁ ብዙ ዓመት እዚህ ሀገር ይኖራችሁ እናንተ እናንተ ትንሽ ብሩ በዛ ሊልባችሁ ይችላል። ነገር ግን እንደ መፍትሄ እና እንደ ሀሳብ ይሆናል ብዬ የማስበው ነገር ብዙዎቻችሁ በውጭ ነው በውጭ ነው ማሰራት የምንፈልገው በውጭ ነው ትላላችሁ እና በውጭ ከምታሰሩ ይልቅ ሰዎቻችሁ አሁን ያላቸው አሁን ያላችሁባቸው አሁን የምትሰሩባቸው ሰዎቻችሁ ጸባያቸው ጥሩ ከሆነ፣ እንዲሁም ደግሞ የማይቀየሩ ከሆነ፣ ጥሩ ደሞዝ የሚከፍሏቸው ከሆነ ሰዎቻችሁ በሰዎቻችሁ ስር ሆናችሁ ብታሰሩ የተሻለ ነው። ይሄን ያልኩበት ምክንያት ደግሞ በጣም ብዙ እህቶቻችን ብዙ ወንድሞቻችን እንትን ኢቃማ አሰርተው ከአሁን በፊት የስድስት ወር ፍቃድ መጀመሪያ የሶስት ወር ነበረ፣ ከዛ ሶስት ወር ተጨምሮ ስድስት ወር ሆኖ ነበር። እና በዛ በስድስት ወር ፍቃድ ውጭ ውስጥ ያሰሩ በጣም ብዙ እህቶች፣ ወንድሞች እንደውም የደስደስ ቼክ እያሰሩ እስትራሃ እየተከራዩ እጅግ በጣም ብዙ ልጆች ብዙ ቦታ ላይ ሲሄዱ እናያቸዋለን እና አብዛኛዎቹ በሚባል ደረጃ እየከሰሩ ናቸው። ምክንያቱም ለምን ከሰሩ ካላቸው የመጀመሪያ የሚያሰሩበት የቃባውን ያሰሩበት ሰው በጣም ብዙ ብር የጠየቃቸው አሉ። ሁለተኛው ደግሞ በራሳቸው በግላቸው ስለሆነ ያሰሩት በግላቸው ማሰራት ማለት ደግሞ በየአመቱ የመንግስት የቀራማ አለ ስድስት መቶ ሪያል እንዲሁም ደግሞ ከፊል የሆናችሁ የከፍሊያችሁ እስከ ሶስት ሺ እስከ አራት ሺ ብር ድረስ የሚጠይቋሉ። ያን ተከፍላላችሁ በየአመቱ ማለት ነው። በየሁለት አመቱ ቢያንስ ስድስት ሺ ሰባት ሺ ሪያል በቀላሉ ሰባት ሺ ሪያል ታወጣላችሁ በየሁለት አመቱ ማለት ነው። በየሁለት አመቱ ሰባት ሺ ሪያል ማውጣት ማለት እጅግ በጣም ከባድ ነው። በአሁኑ ስራ ማለት ነው። ምክንያቱም ስራ የለም አሁን። ስራ ፈልገው ማገኘት ከባድ ነው። ኢቃማ መያዝ በአሁኑ ሰዓት ለስራ የሚፈይደው ወይም ደግሞ የሚያመጣው ለውጥ የለም። ምክንያቱም ሀገሪቱ ላይ ስራ ከሌለ ኢቃማ የያዛችሁ አልያዛችሁ፣ ያው እንዳትያዙ ብቻ ነው ኢቃማ የሚያስፈልገው። ወይም ደግሞ ኢቃማ የሚጠቅመው ላለመያዝ ብቻ ነው፣ ኢትዮጵያ የሆነ ችግር ቢፈጠር ቤተሰብ ማየት ብትፈልጉ፣ ኢትዮጵያ ደርሳችሁ መመለስ እንድትችሉ ብቻ ነው እንጂ ሌላ የሚፈይደው ፋይዳ የለውም ኢቃማ ስለዚህ ብዙዎቻችሁ እየተሸወዳችሁ ያላችሁት ኢቃማ የምታሰሩት በስማችሁ ነው። ኢቃማ ስታሰሩ ተበድራችሁ ነው የምታሰሩት። ተበድራችሁ ያሰራችሁበትን ብድር ሰርታችሁ ሳትከፍሉ የአመት ማሳደሻ ይደርሳል። በየአመቱ ካላሳድሳችሁ ደግሞ ቀረማው እየተጨ እየጨመረ ነው የሚሄደው። ስለዚህ እዳ ውስጥ ነው የምትገቡት፣ ስትረስ ውስጥ ነው የምትገቡት ማለት ነው። ለዚህ ሁሉ መፍትሄው ግን ምንድን ነው? ሰዎቻችሁ ጥሩ ሰዎች ከሆኑ ታማኝ ከሆኑ የማይቀየሩ ከሆኑ በሰዎቻችሁ ስር ብታሰሩ ሰዎቻችሁ ቢያሰሩላችሁ በእነሱ ስር ሁናችሁ አንደኛ የቀራማ አከፍሉም ምንድን ነው ስሙ በየአመቱ የማሳደሻ አከፍሉም፣ የከፊል አከፍሉም፣ እንዲሁም ደግሞ የስራ መፍታት የለም ስራ አፍጥቶን የቤት ኪራይ የለባችሁም፣ ወጪ የለባችሁም ማለት ነው። ስለዚህ ለምሳሌ ሰዎቻቸው ጋር ሶስት ሺ ብር ሶስት ሺ ሪያል የምሰሩ ከሆነ በወር ወይም ሁለት ሺ ሪያል በወር የምሰሩ ከሆነ በአንድ ሺ አምስት መቶ ብር አርገው ኢቃማ አሰርተውላችሁ፣ ነገር ግን በየወሩ ቋሚ ደሞዝ የሚሰሯችሁ ከሆነ ወጭ ቀል የለባችሁ፣ እጅግ በጣም በቂ ከበቂ በላይ ነው ማለት ነው። የኢቃማ ማሳድሻ የለባችሁም፣ እንዲሁም የከፊል የለባችሁም። ያ ወጭ ካነስላችኋል ማለት ነው። ወጣችሁ ግን በራሳችሁ በግላችሁ ካሰራችሁ እጅግ በጣም ከባድ ነው። በግላችሁ ስታሰሩ የቤት ኪራይ ይፈልጋል ትፈልጋላችሁ። ያለ ቤት ኪራይ መኖር አትችሉም። ስራ መስራት አለባችሁ። ስራ አቋሚ ስራ አታገኙም። በዛ ላይ ደግሞ በየአመቱ አመቱ ሲደርስ አይታወቅም። በየአመቱ ሶስት መቶ ሶስት ሺ ስድስት መቶ ወይም አራት ሺ ሪያል ትከፍላላችሁ ያን አራት ሺ ሪያል ለመክፈል ቢያንስ ከምትበሉት መትረፍ አለበት፣ ከቤት ኪራያችሁ መትረፍ አለበት። ኢትዮጵያ ብዙ ችግር አለ። ከቤተሰብ ብቻ ከተለያዩ ነገሮች ተርፎ ነው የአራት ሺ ሪያል የሚከፈለው በየአመቱ ማለት ነው። በአሁን ሰዓት፣ አመት ማለት ሳምንት ሆኗል እና ከዚ ሁሉ ጭንቀት ለመገላገል አሁንም ቢሆን አሁን አዲስ በተፈቀደ ወይም ደግሞ በተጨመረው ጊዜ ማሰራት ከፈለጋችሁ እናንተ ሰዎቻችሁ ሳይሆኑ የሚያሰሩላችሁ በራሳችሁ መንገድ የምታሰሩቶች ትጎዳላችሁ። ስለዚህ በውጭ ካማ ይዞ መቀመጡ ምንም የሚፈይደው እና የሚጨምረው ነገር ስለሌለ ሰዎቻችሁ በሰዎቻችሁ አሁን በምስሩባቸው ሰዎቻችሁ ስር ሆናችሁ ብታሰሩ የተሻለ ነው። እነሱ ቢያሰሩላችሁ የተሻለ ነው። ቋሚ ስራ ይኖራችኋል። እንደገና የከፊል ክፍያ ይቀርላችኋል። በየአመቱ የመንግስት ክፍያ የቀረማ ይቀርላችኋል። ይሄ ይሄ ነገር ስለሚቀርላችሁ ኢትዮጵያ መግባት ትፈልጉ መብታችሁ ነው። መግባት ትችላላችሁ። ትኬታችሁን ቆርጣችሁ መግባት መመለስ ትችላላችሁ። ምክንያቱም ህጋዊ ስለሆናችሁ ማለት ነው። ስለዚህ በራሳችሁ ማሰራት እና በሰዎቹ ማሰራት ምንም ልዩነት የለውም፣ ለእናንተ ለኑሯችሁ። ነገር ግን በውጭ ማሰራት ወይም ደሞ በራሳችሁ ከፊል ፈልጋችሁ በራሳችሁ ፍሪ ሆናችሁ ያሰራችሁት ለእናንተ ጫና ይፈጥርባችኋል እና ይህን አጋጣሚ ስትጠቀሙ በዛውም ደግሞ እንዴት እንደምታሰሩት አስተውላችሁ ካየታችሁት መሆን አለበት ብዬ ስለማስብ ነው። ያው እዚህ ሀገር ኢቃማ ማሰራት አልፈልግም፣ ምክንያቱም ብዙ ቀራም አለብኝ። እንደው ማሰራት እንኳ ብችል በጣም ብዙ ቀራም አለብኝ። ከእንደገና ደግሞ በጣም ብዙ ብር ነው የምከፍለው። ስለዚህ እኔ እዚህ ሀገር ላይ አሁን ኢቃማ ማሰራት አልፈልግም እና ግን ማሰራት የምትፈልጉ እህቶቼ ቦታ ሁልጊዜ አይምሯችንን የሰው ቤት ወይም ደግሞ የሰው ሀገር ስደት ላይ ብቻ አታኩረን፣ አይምሯችንን ማስቀመጥ የለብንም። ምክንያቱም ሀገራችን ላይ ከሰራን በጣም የሚሰሩ ስራዎች አሉ። ብዙ ስራዎች መስራት ይቻላል ሀገራችን ላይ። ስለዚህ ሀገራችን ላይ መስራት ከቻለን ደግሞ ለምን የሰው ነገር ሙጭኝ እንላለን? አሁን እንደዛ ነው ማስበው። አስራ ስድስት ሺ ሪያል ኢቃማ ባወጣ እችላለሁ ማውጣት፣ ተበድሬም ከጓደኛም ከህትም ከምንም ከምንም ብዬ ማውጣት እችላለሁኝ። ነገር ግን አስራ ስድስት ሺህ ሪያል በኢትዮጵያ ስታስቡ ስንትና ስንት ሺህ ብር ነው የሚሆነው? ስለዚህ ይህን 16 ሺ ሪያል ይዤ ሀገሬ ላይ ብሄድ እዳም ሳልገባ ምንም ሳልል ምንም ሳልል ሀገሬ ላይ ብሄድ በጣም ጥሩ ነገር መስራት እችላለሁ። ሀገሬ ላይ የራሴን ኑሮ ነው። እዚያ ሀገርም እኮ ኩብዝ በልተን ነው የምንኖረው። የራሳችን ላይ ህይወታችን ራሳችን የሚያስፈልገን ነገር አናደርግም። ለሰው ነው ይኖሩ ነው። በተለይ አረብ ሀገሬ የለዘህቶች ወንድሞች እና እዚህ ላይ እያወር ካለሁት ኖሮ ሀገሬ ላይ መኖር አይቸግረኝም። የሚያን ያህል ብር ካለኝ እና ይህንን ስለማስብ እኔ እዚ ሀገር ኢቃማ ተፈቀደ ሲባል ብዙም አልደነገጥኩም፣ ግን በጣም ብዙ እህቶቻችን የሚፈልጉ ስላሉ ለእነሱ ደስ ብሎኛል። ምክንያቱም እነሱ አሰርተው መሄድ መግባት ስለሚፈልጉ፣ ስለዚህ አስቡ። መጀመሪያ ከማሰራታችሁ በፊት ቆም ብላችሁ አስቡ። ማሰብ አለባችሁ። ምክንያቱም እዛ ሀገር ላይ አስር ሺህ ሀያ ሺህ ሪያል አውጥቼ ኢቃማ ከማሰራ ኢትዮጵያ ጠቅለል ዳረጌ ይህንን ብድጅ ሄጄ ኢትዮጵያ ስራ ብሰራበት የትኛው ያዋጣኛል የሚለውን ነገር ማሰብ አለባችሁ። አንደኛ ሁለተኛ፣ እዚ ሀገር ላይ ኢቃማ ሳሰራ በራሴ ከማሰራ እና በሰዎች ከማሰራ የትኛው ይጠቅመኛል የሚለውን ነገር ማሰብ አለባችሁ። ዝም ብላችሁ ኢቃማ ስለተፈቀደ ብቻ ግብት ብላችሁ ማሰራ ሳይሆን እናንተ ምርጫ መውሰድ ያለባችሁ፣ እናንተ የሚጠቅማችሁን ነገር ማወቅ ማገናዘብ አለባችሁ። የዚህ ሀገር መንግስት አሁን አብዛኛው ሰው እንዴት ለስድስት ወር ኢቃማ ጨመረ ምናምን የሚላለጥ ስለጠቀመው ነው፣ ጥቅም ስላገኘ ነው። ምክንያቱም አብዛኛው በሚባል ደረጃ ህገወጥ ነው። ህገወጥ ስለሆኑ ይህን እድል ደግሞ ማግኘት እጅግ በጣም ከባድ ስለሆነ ይህን እድል የተጠቀሙ ነው። እየተበደሩ ኢትዮጵያ ያለውን ቤታቸውን እየሸጡ እዚህ ኢቃማ የሚያሰሩ ልጆች እንዳሉ ሰምቻለሁ። የሚገርመው ነገር ማለት ነው። ኢትዮጵያ ቤት ሽጣችሁ ኢቃማ ሰርታችሁ ምን ለውጥ ልታገኙ ነው? ነገ ምን ልታደርጉ ነው? ኢቃማ የምታሰሩት ሰርታችሁ ቤት ልትገዙ አይደለም። ዛሬ ላይ በሁለት ሚሊዮን ብር የገዛችሁት ቦታ ቤት ነገ ሶስት ሚሊዮን አራት ሚሊዮን አታገኙትም። ስለዚህ ያላችሁን ነገር ቁጥጥ አድርጋችሁ ለወረቀት ላይ ከምታደርጉት ይልቅ ማገናዘብ መቻል አለባችሁ። ነገ ምን ይደርስብኛል? ነገ ምን ያ ብትታመሙ፣ ኢቃማ ይሄ ወረቀት አያሳክማችሁም። ብር አይሆንላችሁም። ኢትዮጵያ ያለ ንብረታችሁ ወይም ደግሞ ኢትዮጵያ ያለ ቤታችሁ ግን ብትታመሙ ሽጣችሁ ትታከሙበታላችሁ። እና አንዳንድ ጊዜ ቆም ብሎ ማሰብን ማወቅ አለባችሁ። በቃ ቆም ብላችሁ አስቡ። እኔ አሁን ምንድነው የማደርገው፣ ይህንን ኢቃማ ሰርቼ ምንድነው የምጠቀመው የሚለውን ነገር ማወቅ አለባችሁ። ስለዚህ ኢትዮጵያ ያለ ቤት ሽጦ፣ ኢትዮጵያ ያለ ቦታ ሽጦ፣ ኢትዮጵያ ያለ ንብረት ሽጦ ብርን ወደ ሳውዲ አረቢያ ቀይሮ ሳውዲ አረቢያ ላይ መታወቂያ ወይም ደግሞ ኢቃማ ወረቀት ማሰራት ሞኝነት ነው፣ እንደኔ ማለት ነው። ይሄ እኔ ሀሳብ ነው፣ እንደኔ ሞኝነት ነው። ስለዚህ ኢቃማ ከማሰራታችሁ በፊት እኔ ምንድነው ማድረግ ያለብኝ፣ ይሄን ቃማ ባሰራው ምንድነው የሚጠቀመው? ይሄን ቃማ አሰርቼ ምንድነው የማተርፈው? ይሄን ቃማ ባሰራ እኔ ምንድን ነው የምጠቀምበት፣ ምንድን ነው ስሚጎዳኝ የሚለውን ነገር በደንብ አስባችሁበት እንድታሰሩ። እኔ እንዴ እንዲ ሀሳብ የራሴ ሀሳብ ነው ይሄ። ራሳችሁ ጋር አውሩ፣ ራሳችሁን ጠይቁት። በመጨረሻ የምላችሁ ምንድን ነው፣ ኢቃማ ማሰራት በዋነኝነት የሚጠቅመው ኢትዮጵያ ለመሄድ ለሚፈልግ ሰው ብቻና ብቻ ነው። ሌላው ኢቃማ ያሰሩት አሁን ለምሳሌ ዚህ እኔና ሎሎ ኢቃማ አላት። እኔ ኢቃማ የለኝም። የምንከፈለው ደሞዝ እኩል ነው። የምንኖረው አንድ ቤት ነው። የምንሰራው ስራ አንድ ነው። ምንም የሚለየን ነገር የለም። እሷ ኢቃማ ወረቀት አላት፣ እኔ ግን የለኝም። በቃ እናንተ ጎበሱ ናችሁ ወታችሁ እንድንጠለብ ሳትሆኑ ወታችሁ የምትሰሩት ጎበሱ ናቸው፣ ስራ ሳትመርጡ አንድ ቦታ ላይ ቋሚ ሆናችሁ ከሰራችሁ ፖሊስ መይዛችሁ ወደ ሀገራችሁ ተቀለለባችሁ። መግባት ስትፈልጉ ሙሉ በሙሉ በስማችሁን ሰጣችሁ ፕሮሰሳችሁን ጨርሳችሁ መግባት። በቃ ሌላ ምንም አሁን ልዩነት የለንም። እኔ እናሉሉ አንድነን አንድ ሚዛን ላይ አንድ ቤት ውስጥ ነው ያለ ነው። አንደነ ደሞዝ ነው የምንከፈለው። እሷ ኢቃማ ስላላት የተለየ ጥቅም የላትም። እኔ ኢቃማ ስለሌለኝ የተለየ የምጎደው ነገር የለኝም። ገብቷችኋል። ስለዚህ ማሰራትን ብቻ ሳይሆን የቃማ ሳላሰራ ብሰራ ምን ጠቀማለሁ? ምን ጎዳለሁ? የቃማ አሰርቸስ የተለየ የሚሰጠኝ ነገር ምንድን ነው? ይህን ነገር መዋቅ አለባችሁ። እና አሁን ሉሉናን የሚለየ ለምሳሌ ሉሉ አሁን ኢትዮጵያ የሆነ ነገር ቢፈጠር ቶሎ ድረሽ ብትባል ትኬ ቆርጣ መሄድ ትችላለች። እኔ ትኬ ቆርጥ መሄድ አልችልም፣ በስማ አድርጌ ነው ከሄድኩም። ብሄድም መሄድ ይችላሉ፣ ግን በስማ አድርጌ ዛ ሀገር ላልመለስ ነው። ስለዚህ የሚለየው ይሄ ብቻ ስለሆነ የቃማ መያዙ አለመያዙ ብዙ ስራችን ላይ ህይወታችን ላይ የሚያመጣውን ለውጥ ስለሌለ ጥንቃቄ አድርጉ። ይሄ ልላችሁ ነው የመጣሁት። እንግዲህ ይጠቅማችኋል ብዬ ስላሰብኩኝ ነው። የሚጠቅማችሁ ከሆነ ለሌሎች ሴቶቻችን የሚጠቅማ ነቃላችሁ ላይክ፣ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ወዳችኋለሁ። ሀገራችንን ሰላም ህዝቦቿን ፍቅር ያድርግልን። በመላው ዓለም ላይ የምትኖሩ ቤተሰቦች ፈጣሪ ጠብቃችሁ። ፈጣሪ አምላክ በሰላም ለሀገራችን ያብቃን። ጦርነትን በቃ ይበለም። ለሀገራችን ሰላሙን ያምጣልን። እወዳችኋለሁ። መልካም ጊዜ። ባይ ባይ።